የግብርና ሚኒስቴር የአማራ ክልል የ10 ዓመት የግብርና ትራንስፎርሜሽን መነሻ እቅድ ላይ ከባለድርሻ ድርሻ አካላት ጋር ውይይት አድርጓል። በውይይት መርሃ ግብሩ ላይ የተገኙት የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ያለንን ጸጋ በመጠቀም ሀገራችንን የአፍሪካ እድገት ተምሳሌ ለማድረግ ጠንክሮ መስራት ይገባል ብለዋል። ከ2013 እስከ 2022 ያቀድ ነው። የመጀመሪያው ምዕራፍ የ10 ዓመት ሀገር በቀል የኢኮኖሚክ ሪፎርም ፕላን ነው። በዚህ በትልቁ የተነሳው ግብ ኢትዮጵያን አፍሪካዊት የብልጽግና ተምሳሌት ማድረግ ነው። የኢትዮጵያ መንግስት ብልጽግናን የሚመለከተው በአንድ ጎኑ ብቻ አይደለም። ሀብት ማምጣት፣ ሀብት ማካበት ብቻ አይደለም። ሀብት ያካበቱ ሀገራት ነገር ግን ብልጽግናን ያላረጋገጡ አሉ። የራሳቸውን ኃይል ገንብተው ራሳቸውን መከላከል የማይችሉ አሉ። የሉዓላዊነት ጉዳይም አለበት። የገቨርናንስ ጉዳይ አለበት። የአገልግሎት አሰጣጥ ጉዳይ አለበት። የዜጎችን ደስተኛ ኑሮ የሚያረጋግጥ መሆን አለበት። ምክትል ጠቅላይ ሚኒስትሩ ሀሳብን ወደ እቅድ መቀየር ብቻ ሳይሆን እቅድን ወደ ተግባር ቀይሮ ተጨባጭ ለውጥ ማምጣት እንደሚያስፈልግም ተናግረዋል። በመጀመሪያው ምዕራፍ 10 ዓመት አሁን አምስቱን ዓመት እየጨረስን ነው። ከሚቀጥለው 2018 ጀምሮ እስከ 22 የክልሉ እቅድም ከፌዴራል እቅድ ጋር ላይን የሚያደርግ ነው። የቁጭት እቅዶ የታቀደው ሀሳብ ብዙ ጊዜ እንነጋገራለን ሀሳቡን ወደ ቅድ የመቀየር የመጀመሪያው ምዕራፍ ነው። አሁን ዛሬ እየተነጋገርን ያለነው የመጀመሪያው ምዕራፍ ነው። ከዚህ በፊትም ብዙ እቅዶች ላይ ተነጋግረን ሊሆን ይችላል። ዋናው ግን ነገ ከነጎዳያ ዴሊቨሪ ላይ አፈጻጸም ላይ ትግበራ ላይ ያለን ትጋት ይወስነዋል ማለት። የግብርና ሚኒስትሩ ዶክተር ግርማ መንቴም ላለፉት ዓመታት የሚጠበቅበትን ለውጥ ማምጣት የተሳነው የግብርናው ዘርፍ በሀገር በቀል የኢኮኖሚ ሪፎርም መሰረት ያለንን ጸጋ ተጠቅሞ ለማደግ የሚያስችል ፖሊሲ ባለቤት ሆኗል ብለዋል። አሁን ግልጽ የሆነ የግብርናና ገጠር ልማት ፖሊሲ ኢትዮጵያ አላት ወደፊት ያየ ግብርናችን ከየት ተነስቶ የት መድረስ እንዳለበት ያመላከተ፣ ሁሉንም የግብርና አቅሞች እንዴት አድርገን መጠቀም አለብን የሚለውን ያመላከተ፣ አገር በቀል የሆነ ከራሳችን ነባራዊ ሁኔታና ኮንቴክስት ጋር የታየ ፖሊሲ አለን። የለውጡ መንግስት ገና ስራ እንደጀመረ ነው። ከአምስት መቶ በላይ የመካናይዜሽንና የመስኖ እቃዎች ከቀረጥ ነፃ እንዲደረጉ የተደረገው የፋይናንስ ተቋሞቻችን ሀያና ሰላሳ አርባ ፐርሰንት አርሶ አደሩ ቆጥቦ ሌላውን እየሰራ እንዲከፍል የትራክተርና የኮምባይነር ባለቤት እንዲሆን የፖሊሲ አቅጣጫ ተቀምጦ ተግባራዊ ሆኗል ግብርናውን መቀየር የክልሉ አጠቃላይ ኢኮኖሚ ላይ ለውጥ ለማምጣት የሚያስችል ስለሆነ የክልሉ አመራር ለግብርና ትራንስፎርሜሽን ልዩ ትኩረት ሊሰጥ እንደሚገባም ሚኒስትሩ ገልጸዋል የአማራ ክልል ቢያንስ አምሳ አራት ከመቶ ጂዲፒው ከግብርና ነው የሚመጣው የሀገር አንድ ሶስተኛ ጂዲፒ ነው ግብርና። ከሀገር አንጻር ሲታይ 32 ፐርሰንት፣ የአማራ 54 ፐርሰንት ምን ማለት ነው ይሄ? እዚህ ያላቸው የክልሉ አመራሮች ግብርና ላይ ኢንቨስት የምታደርጉት ነገር የኢኮኖሚያችሁ 54 ከመቶ ነው። እየመራን ያለ ነው። አሁንም አግራሪያን የሆነ ሶሳይቲ ነው። ትልቅ ኢምፓክት አለው ይሄ። ስለዚህ ግብርናን ቆጥረን በመራን ልክ ግብርና ላይ የሚመጣው ለውጥ ስፒል ኦቨር ኢፌክቱ ለኢንዱስትሪው ግብዓት፣ ለሰርቪስ፣ ለሌሎች ኢኮኖሚ ዘርፎች ትልቅ መሰረት ነው። የአስር አመቱ የትራንስፎርሜሽን እቅድ ክልሉ ያለውን ጸጋ በአግባቡ ለመጠቀም የሚያግዝ መሆኑንም ርዕሰ መስተዳድር አረጋ ከበደ ገልጸዋል። ያሉንን ጸጋዎች በአግባቡ ለመጠቀም ይህን ስራ በእቅድ መምራት ያስፈልጋል። እቅዱ ደግሞ በየጊዜው ተጨማሪ ነገሮችን የማስመዝገብ ብቻ ሳይሆን ከፍተኛ ዝለትን ወይም ደግሞ መስፈንጠርን የሚያስከትል እቅድ ያስፈልጋል ማለት ነው። ምክንያቱም ይሄንን አማካኙን ወይም ደግሞ ዝቅተኛ ደረጃ የሚገኘውን የምርታማነት መጠን በከፍተኛ ደረጃ ለማሳደግ ዝለትን ይጠይቃል፣ ልውጠትን ይጠይቃል፣ ትራንስፎርሜሽን ይጠይቃል። ይሄ በአጠቃላይ በቁስ ሳይሆን ብቻ ሳይሆን አጠቃላይ ማህበረሰብን ባስተሳሰብም አስተሳሰቡን በተጨባጭ ገቢራዊ በማድረግ የሚያስችለውን ሁለንተና ያቅምም መፍጠር ይጠይቃል።